ሁሉም እንደኛ የብሳምነን ያህል ብለው ነበር። ነገር ግን ያ ታሪክ እንዳለው አልሆነም። ይኸውም የኛ ስንትና ነው። ነገር ግን እሱ አባታችን ቅድም እንዳሉት ከዘመን በኋላ ትውልድ ያልፋል፣ ትውልድ ይተካል። አስተሳሰብም ያልፋል ይለወጣል። የቀደመው አስተሳሰብ እንደገና የሌላ አስተሳሰብ ይለወጥ ሊመጣ ይችላል እና ትውልድ ሲመጣ በዚህ በምስራቅ አፍሪካ የመጀመሪያ ኢትዮጵያ የወጣችው በጅቡቲ ነው። እዚያ ቀጥሎ፣ ግን ከጅቡቲው ግን በኬንያ የነበረው እጅግ ያስለቅሳል ያሳዝናል ለምን በጎቦ ኬንያ እና በአፄ ኃይለ ስላሴ ዘመን በዚያ በሰላሙ ዘመን መስራት ስትችሉ ቤተክርስቲያን ለማቋቋም እንኳን በኬንያ አምነንባችሁ ነበር ከመላው አፍሪካ እንድ ትጓዙ ታልወ ነበር። አሁን ጆሞቸን ያታምናይደ ስናሴ ሚያም እንዴት በጣም እንዴት እጅግ በጣም ከምች ብለው በላይ ፈተና ነበረ። ነገር ግን ቅዱስ ጳውሎስ የምትፈተኑት የምትችሉትን እንጂ የማትችሉትን ነቢዩ ዳዊት ይዘርው ባንሮ ራስ የተያር እያለቀሱ ይዘራሉ፣ እየተገሰቱ ግንጀ ያጭዳሉ። ታውቃላችሁ። ገበሬ በክረምት ጭቃውን የእሾህ ጭቃ ይባላል። ጭቃው እየወጋው በዚያ ቤ ጭቃው ውስጥ ያለው እሾህ እያወጋው ያረሰው ያዘራው እንደገና በጥቅምት በመስከረም እየተደሰተ ያጭዳው። ምንም እንኳን ችግር ቢኖርም እያዝን እያለቀስነ የሰራ ነው። ዛሬ በምስራቅ አፍሪካ እያበበ ክርስትና ክርስቲያኖች፣ ከዚህ የተለያየ ቋንቋ የምትናገራላችሁ ክርስትና ቋንቋ የለ ክርስትና ፖለቲካ ክርስትና አዲስ ህይወት ነው፣ ሌላ ህይወት ነው። ከአለም የተለያችሁ ናችሁ ያለ ክርስቶስ ነው። እናንተ ኮ ከአለም የተለያችሁ ናችሁ። ኋላ ሐዋርያ የመጀመሪያዎቹ ክርስቲያን ከአለም የተለየ የቋንቋ ልዩነት አያደርግም፣ የፖለቲካ ልዩነት አያደርግም። ቅድስት የሆነችውን ቤተ ክርስቲያን እምነቱ ነው የሚከተለው። ዛሬ እኛ በዚህ በኡጋንዳ ይህ መድሃኒዓለም ተጀመረ። ዛሬ አራት ሶስት ቤተ ክርስቲያን ሆኗል። ደስ ይበላችሁ በእውነት እኔ ደስ ጎበኛ ናት። ለመቃብር እንደሚያዘጋጀናት ቦታ አሁን ደግሞ ሕያዋኑም ሙታኑ እንዲያርፉበት እየቀደሱ እያመሰገኑ ሲያርፉ ደግሞ በዚያ የዘላለም እረፍት እንዲያገርዱ መቃብር አይቻለው፣ ገርሞኛል። ያ ኪሚትር ነው የሚባለው ደግሞ እሱን በእውነት

በተለየ ቤተ ክርስቲያኒቱ፣ ካህናቱ፣ ጳጳሳቱ ከሰሩ የምምኑ ቅዱስ ነው። ይሄ ቅዱስ ሊከተል ይችላል። ተከተለች በጎቹ። በእስራኤል በጎቹ በኋላ የለውገው እረኛ ፊትለፊት ነው። በጎች ይሰማሉ። እነሱ የሚከተሉኛ በተለየ በእስራኤል ሀገር ይታያል። በጎች የሄዱት በኋላ ነው በ ነው እነሱ ነው የሚከተሉ። ስለዚህ ልገናም ይከተሉና እኛ የተቻለውን ያህል መጣር አለብን። የጅቡቲ ቤተክርስቲያን በመጀመሪያ በምስራቅ አፍሪካ ሲቋቋም ካናሄለው ምን የለው

የሰራች ችግር አለ፣ መከራ አለ። መከራው ደግሞ ቅዱስ ጳውሎስ እንዳለው የምትችሉትን እንጂ የማትችሉትን የማይፈትን እግዚአብሔር የታመነ ነው። ይሄ ምንም የማንችለውን አይፈትነንም። እግዚአብሔር የምንችለውን እርግጥ ንጠ ስለዚህ የቅድም ሲሸል ደግሞ አይታቸዋል አይታቸዋቸዋል ዞሮ ወርቅ ነ

አዘጋጅተኝ አሁን እሱ ቤት ያው ለምትመሩት፣ አሁን አላውቅም አሻሽላችሁት፣ ያው ይሁን አላውቅም፣ ያን በዚያ እንድትመራ አርገን ይሄ ይሄ ቤተ ክርስቲያን እንዲመሰረት ሆነ። ስለዚህ እኔ እናት እውነተኛ ካባ ነው ወርቄ። ስለዚህ የምን ካባ ሁለተኛ የተሸልማት ሁሉ ለተሸለም ነው ሁሉ ሁለተኛ ሽልማት ያድርግልናል። ሽልማት የእግዚአብሔር ነው። ቅዱስ ጳውሎስ ሩጡ ሽልማት ታገኛላችሁ ለሮጠ ሽልማት እንዳለው ተጽፋ በመጽሐፉና ሁለተኛ ሩጭ አድርግልን ሁለተኛ ሽልማት ያድርግልን ኢትዮጵያን ሀገራችንን በእውነት ባንድ